አሰላሙ አሌይኩም ወረህመቱላ በረካቱ። ሰላም ውድ ና የተከበራችሁ ከሊዳብ የዩቲዩብ ቻናል ሰዎቼ እንግዲህ በተደጋጋሚ በኮሜንት ጥያቄ የጠየቃችሁ የነበረ ስለ ኢሞ ግሩፕ፣ ኢሞ ግሩፕ አሁን ገብቼ አላሳያችሁም። ኢሞ ግሩፕ ያላችሁ ልጆች እንዴት እንደሚከፈት ከዚህ በፊት የሰራሁት ቪዲዮ ልወርታይ መክፈት የፈለጋችሁ ከፍታችሁ መጠቀም ትችላላችሁ። ያንን ቪዲዮ አይታችሁ፣ ሁለተኛ ደግሞ ግሩፕ ላይ አስገብተዋችሁ እንዴት ከጉሩብ ሊፍት ብላችሁ እንደምወጡ አሳያችኋለሁ። ጉሩቡን ደግሞ እናንተ ከሆነ የከፈታችሁት ጉሩቡን እንዴት እንደምታጠፉትኝ አሳያችኋለሁ ማለት ነው። እንደገና ደግሞ ከጉሩቡ አንድ ሰው እየረበሸ ከሆነ ያንን የማትፈልጉትን ሰው እንዴት ማውጣት እንዳለባችሁ፣ ስለ ጉሩቡ ሁሉንም ነገር እያንዳንዱ አሁኑ ነገራችኋለሁኝ። ቪዲዮን በላይክ ጀምሩትኝ። ላይክ እያደረጋችሁ፣ አጠር ያለ ቪዲዮ ነው ማሳያችሁ። አሁን እዚህ ጋር ለእናንተ አንድ ጉሩብ ከፍቻ ያለሁኝ ለማሳየት ማለት ነው። ገባ ብዬ ላሳያችሁ። እዚ ጋር አዲስ ነው የከፈትኩት እንግዲህ ጉርቡን ይህን ይመስላን ጉርቡ ከዛ ስለ ስሀ ጉርቡ ስንት ሰው እንዳለና ስለ ጉርቡ ኢንፎርሜሽን ማወቅ ከፈለጋችሁ ከይካ ላይ ጽሁፉን አንድ ጊዜ መታ ታርጉታላችሁ። ከዛ እንደዚህ ያመጣላችኋል። በመጀመሪያ እንደዚህ ከተከፈተ በኋላ እናንተ የምትፈልጉትን ሰው አድ ማረግ ከፈለጋችሁ እዚህ አድ የምትሆን ትጫናላችሁ። ሌላ ሰው መጨመር ትችላላችሁ ማለት ነው። እንደዚህ አድርጋችሁ ይህች እንትን የክብ የክብ መለክቷን እንደዚህ ጫን ጫን እያደርጋችሁ መጨመር ትችላላችሁ። ስጨርሱ ካታይ ደን ትሉታላችሁ ማለት ነው። እንደገና ደግሞ ከዚህ ወደ ኋላ ተመልሳችሁ የግሩቡ ዋና ኃላፊ ማን ነው ካላችሁ ደግሞ ሰው አስገብቷችሁ ከሆነ ኦነር ይላል እዚህ ጋር እኔ አሁን እኔ የከፈትኩትኝ እንደዚህ ብሎ ያመጣላችኋን። ወደታ ያሉት ደግሞ ታዳሚ ናቸው። አድ ብለው አድ ተደርገው የገቡ ናቸው ማለት ነው። ከነዚህ መካከል አንዱ ሰው ማስወጣት ከፈለጋችሁ ምንድነው የምታደርጉት? ለምሳሌ ይህንን ማስወጣት የፈለግኩ ልበል። እናንተ ጉሩቡ እናንተ ከሆነ ማለት ነው። ከዛ ምንድነው የምታደርጉትኝ? ይችን አንድ ጊዜ ይህን አይደ ለማውጣት የፈለጋችሁት እዚያ ሶስት ነጥጣቧን ይችን አንድ ጊዜ መታስታደረጓት ሪሞቭ ብሎ ይመጣላችኋል። እዛ ስትጫኑትን ድጋሚ ሪሞቭ ከዛ እንደዚህ ብሎ ይወጣላችኋል ማለት ነው። እንደዚህ አድርጋችሁ ማስወጣት ትችላላችሁ፣ አንዱን ሰው የብቻው ማለት ነው። እናንተ ደግሞ አስገብተዋችሁ ነገር ግን ጉሩቡ ካልፈለጋችሁት መውጣት ካልቻላችሁ ደግሞ ምንድን ነው የምታደርጉትኝ? ቀጥታ መጀመሪያ እንደዚህ ይመጣላችኋል። ከዛ በዚህ በጣም ብዙ ቴክስትና ብዙ ሪኦታ እየመጣባችሁ የተደወለባችሁ ከሆነ ካልፈለጋችሁት ጉሩቡን እንዴት ብላችሁ ነው የምወጡት? አሁንም ከላይ ስሙን ስጥፍ ማት አንድ ጊዜ መታት አደረጉታላችሁ። ከዛ ወደ ላይ ሳብ ታደረጉና ታንሸራቱታላችሁ። ከዛ ከዚህ ጋር ላይብ የምትለውን መታ ታደርጉታላችሁ ማለት ነው። መውጣት ካልፈለጋችሁ መውጣት ካልፈለጋችሁ ነገር ግን ጉሩቡን ሳይለንት ማለት ከፈለጋችሁ ደግሞ እዚህ ጋር ኦፍ የሆነውን አንድ ጊዜ እንደዚህ አድርጋችሁ መታ ታደረጉታላችሁ። ያ ጉርብ የተላከ ቢላክ ስልክ አይጮህም ማለት ነው፣ ኢሟችሁ አይጮህም። ከዛ እንደፈለጋችሁ ትጠቀማላችሁ። ኢሞ ስገቡ ያንን ጉርብ ታገኙታላችሁ፣ ገባ ብላችሁ መጠቀም ትችላላችሁ ማለት ነው። በዚህ መልኩ ነው። መጨረሻ ላይ እናንተ ካልፈለጋችሁ ደግሞ ይህ ላይብ የሚለውን ቀይ ጽሁፍ ለእናንተ ጥቁር ሆኖ ሊመጣም ይችላል። ይሄ ቀይ ጽሁፍ ላይብ የሚለው ከዛ ድጋሚ ይችን ላይብ የምትለውን አንድ ጊዜ ማታታረቡታላችሁ ማለት ነው። ከዛ በቃ በዚህ መልኩ ጉሩብም አላቅ ትችላላችሁ። ቪዲዮውን ከወደዳችሁ ትላይክ አርጉ። ሐሳብ አስተያየት ካላችሁ ኮሜንት ጻፉልኝ። መልካምነት ለራስ ነው። ይህን ቪዲዮ ለሌሎች ሸር አርጉላችሁ። ስለ ኢሞ ጉሩብ የሚቸገሩ ከሰማችሁ ከሰማችሁና ካያችሁ ሸር ብታረጉላቸው አሪፍ ነው።